እህቷ የት እንደነበረች አታውቅም ነበር። ጠብታት ነበር። በዛሬው ዕለት ተገናኝተዋል። ሌላ ደግሞ እጅግ በጣም ከባድ የሆነው በባለፈው ፓርት እንደጮኸችበት ዲፕ ጋር ዛሬም እንደዚሁ አደይ ትጮሃበታለች ማለት ነው። ወደ ተኛችበት ስፍራ ቀስ ብሎ በመንጣት ሲስማትና ሲንከባከባ ስታይ እጅግ በጣም ደንግጣ ተነስታ ጮሃ፣ እንዲሁም ፍቅርና ሊዲያ በድጋሚ መጥተዋል ማለት ነው፣ ደንግጠው እነሱም በስተ መጨረሻም ደግሞ ለምንድን ነው እንደዚህ ምግቤን የምትቆጭው በማለት ደግሞ ጉሮሮዋን አንቃ ልትገላት ብላለች ማን ተንኮለኛዋ ፍቅር ሰላም ጤና ይስጥልኝ ሰላም ሀበሻ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ይብዛ ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባሩ ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁኝ እንግዲህ ዛሬ ባደይ የመጣ ነው ባደይ ክፍል ማለት ነው እያደይ እንግዲህ ስቃይ ወይንም ደግሞ እያደይ እንትን አላለቀም አሁን ላይ ማለት ነው። ኤላም ተይዟል። በነገራችን ላይ ኤላ ደግሞ እንግዲህ የአደይን ከታፈነችበት ያወጣት የክርስትና አባቷ ልጅ ነው ማለት ነው። በቃ ወንድሟ ብሉት ማለት ነው። ስለዚህ እሱ ደግሞ ኤላን እዙት አላፍ ኖታ ለጥቅም ነው ለሌላ አይመስለኝም። ግን ደግሞ የእሱ እህት እንዳስጠጋችና ያዴ እህት እንዳስጠጋ መልካም ሰው መሆኑን አላወቀም ማለት ነው። ብቻ ግን ሲሄድ ሲመጣ ሲከታተለው ስለነበር ኤላን ያው አለው ብሎ ስለሚታሰብ ያው ብር ፍለጋ ወይንም ደግሞ ጥቅም ፍለጋ ነው የያዘው እንጂ ሌላ ምንም አይነት ምክንያት ኑሮት አይደለም። እንግዲህ ያው ፍቅር በባለፈው ፓርት ላይ ከደረጃ ወድቃ ተሰበረች፣ ተጎዳች ተብሎ ብዙዎች እንግዲህ ስንትን ሲሉ ነበር። በኮሜንትም ጥሩ እሰይ፣ እንኳን ወደቀች ይገባታል፣ በጣም ተንኮለኛ ነች፣ አደይን ሁልጊዜ እንዳሰቃያችን የራሷን ጥቅም እንጂ የሰውን ነገር ዞር ብላ አስባ ታቅም፣ ራሷን ብቻ ነው እሷ የምትወደው የሚሉም ብዙዎች አሉ ማለት ነው። ግን ደግሞ እሷ ምንም አልሆነችም። ያው የምፈጥረው ነገር ነው ማለት ነው። በቃ ሰው ለሷ ትኩረት እንዲሰጣት፣ ለሷ እንዲያስብላት፣ ለሷ እንትን እንዲላት በቃ የምታደርገው ነገር ነው ማለት ነው። ይብን ወርቃ እንኳን ወንድሟ ባርኮኔ ማለት ነው ከስራ የሮጠ መጥቶ ምን ሆኖች ነው ምናምን ነገር ብሎ ሲጠይቃት አደይ ነች አደይ የዚህ ቤት መውጣት አለባት እያለች እሱ የሚጠይቃት ሌላ፣ እሷ የምትመልሰውን ሌላ ማለት ነው። ምኑን ከምን ነው የምታዘበራርቂው አንቺ በማለት እንደው ባርኮኔንትን ብሏል ማለት ነው። እና እኔ ምንም ቢሆን ምንም አደይ አደያ አደይ ትላላችሁ ለእኔ ትኩረት አልሰጣችሁኝም በማለት የሆነ የመቅናት ስሜት የተናገረች ነበረ። እንግዲህ ያው ኤላንም እንግዲህ የአደይን እህት ከእሱ ጋር ነበረች። አደይ ሄዳ ነበር። ከእህቷ ጋም ተገናኝታለች። በዚያን ሰዓት ደግሞ ባርኮኒና እንዲሁም ደግሞ ዴቭ ሄደው ነበር ወደ እነ ኤላ ቤት ማለት ነው። ያው የአደይን እህት ለማየት ማለት ነው። እና እዚያ በነበረችበት ሰዓት ለምንድን ነው የጠፋሽው? በባለፈው እህት የልፈልግ ብለሽ በዚህ እኮ ጥፍታለሽ መሆኖች ነው በማለት ጠይቀዋት ነበር። ፍቅር ነች እኮ ምናም ብላ ልታወራ ፍቅር ውጭ እንዳለቻት እንዳስወጣቻት ልታወራ ስትል ግን ያው አደይ አስቁማታለች ማለት ነው። አደይ በነገራችን ላይ ነገሮችን በራሷ ለመወጣት ነገሮችን ዝም ብላ በቃ ሰው እንዲበጠበጥ ምናምን ነገር አትፈልግም። ባለው ነገር ዝም ብሎ መሄድ ነው የምትፈልገው። መቻልን መቻል ነገር ነው እንትን የምትለው ማለት ነው። ስለዚህ እየተበደለች ምን እያለችም በቃ መቻልን የመሰለ ነገር የለም በሚለው እንግዲህ እየሄደች ነው ያለችው። ስለዚህ እህቷ ለምን እንደወጣች ከዛ ቤት እህቷን ፍለጋ ነው እንጂ አደይ ፈልጋ ነው እየወጣችው በሚል ሂሳብ ነው የያዙት ማለት ነው እንጂ ፍቅር እንዳባረረቻት እሱንም እስካሁን እነ ባርኮኔ አያውቁም ማለት ነው። ባርኮኔም አሁን ላይም ያው ፍቅር አደይን በፊት እንትን እንዳለቻት እንዳገቷት በፍቅር ምክንያት እንደሆነ እሱንም ማንም እያወቀ የለም ማለት ነው። እና ፍቅር የምታደርጋቸው ነገሮች እጅግ በጣም ከባዶች ናቸው፣ ግን ደግሞ አደይ ደግሞ በእሷ ልክ አይደለችም። ይህ በእኔ ራሱ ዴብ እሷን እንድትንከባከባት ትፈልጋለሁ። እኔ የምትወደኝ ከሆነ ቢያንስ እንኳን የኔን ግማሽ ለእሷ ስጣት፣ እስኪ ተንከባከባት። እሷ እኮ አንተ ትኩረት ስላልሰጣት ነው ይህን ሁሉ ጥላቻ የምትሰራው። ስለዚህ አንተ ብትንከባከባትና እና ከጎኗ ብትሆን እኮ እሷ እንደዚህ አይነት ክፋት ነገሮች አታደርግም። እንዲሁም ስትርቃትና የሆነ ነገር ስትሆን የባሰ እየባሰባት ክፋቷ ነው የሚሄደው። ዴብ እባክህን አሁን ላይ እንክብካቤ ያስፈልጋታል። ለእሷ ለፍቅ ወደ ራሷ እስከምትመለስ ድረስ እባክህን ብላ ጠይቀው ነበር ማለት ነው። እሱም ደግሞ እኔኮ አልወዳትም፣ አልፈቅራትም ምን ላደርግ በማለት እንግዲህ መልሶላት ነገር ቢሆንም ግን በቃ ካጠገባው መቆም መቻል አለበህ እሺ ብሏት እንግዲህ ያው እሺ ብሏታል ማለት ነው እንግዲህ አደይ ኤላ ቤት በሄደችበት ሰዓት እንደውም ፍቅር አየህ አደይ ከሌለች እኮ እኛ ሰላም ይሰጠናል በማለት ለዲብ ትነግረዋለች ፍቅር ማለት ነው እንግዲህ ዲብም አንቺ እኮ እሷ እንደምታስቢው አይደለችም እሷ ከእኔም ከአንቺም እጅግ በጣም ትለያለች መልካም ሴት ነች ለአንቺ ምን አይነት ነገር እንደምትመኝልሽ እኮ አንቺ ስለማታቂ ነው ሁልጊዜ ክፉ ነገር አታስቢ በማለት እንግዲህ ይነግራታል ማለት ነው። ያው እንግዲህ በስተ መጨረሻም በስተ መጨረሻም ዲብ አደይ በተኛችበት ሰዓት ቀጥታ ወደ ክላሷ ስለናፈቀችው ማለት ነው ወደ ክላሷ ገብቶ ነበር። ልክ ተኝታ ሁና እየሳማት እያለ እሷ ከእንቅልፏ ነቃች። እሷን በርግጋ ጮኸች ምናምን ነገር ውጣልኝ በማለት ስትጮህ ነበረ። እንግዲህ በነገራችን የዲዛይን ነገሮች የተከሰተ በክፍል አንድ ጀምራችሁ አደይ ድራማ የተከታተላችሁ ሁላችሁም ታውቃላችሁ። ከደረሰባት ካላት አንጻር ነው ማለት ነው። ብዙ ፈተናዎችን ብዙ መከራዎችን አሳልፋለች። በተለይ እንደዚህ ፍቅረኛም አልቀበልም የምትለው ስለማትፈልግ ነው ማለት ነው። ለምን በጣም ተጥኖ ያ እንትን ያደረሱባቶች ሰዎች ስላሉ ምንም አይነት ነገር እንትን አትልም ማለት ነው። ስለዚህ በዛን ሰዓት መጮህ ፈልጋ ሳይሆን በቃ ስለምትፈራ ነው። ለዛ ነው ያው ሁሉ ነገር ስታደርግ የነበረችው ማለት ነው። ፍቅር ደግሞ ለምን ትጮህበታለሽ የኔ እንደዚህ እንዴት ትጮህበታለሽ በማለት እንግዲህ አንገቷን አንቃ ያው ስታሰቃያት አይተናል ማለት ነው። እንሷ ለመጮህ ፈልጋ ሳይሆን ደንግጣ ነው በቃ ከደረሰባቸው አንዳንዴ ብዙ ነገር በተደጋጋሚ ሲደርስባችሁ በቃ ማንንም ልታምኑ እራሱ አይችሉም ማለት ነው። እና አደይ ከዛ አንጻር ነው እንደዚህ የሆነችው። ግን ባርኮኔ ደግሞ ዛሬ እውነት ለመናገር ያው በሀሳብ ነው እውነት አድርጎት ቢሆን እጅግ በጣም አሪፍ ነበረ። ስለዚህ ባርኮኔ አሁንም በርታ ጠንከር እኔ በእርግጠኝነት አንተን የምትመልሰ አይመስለኝም ብዬ ነው የማስበው፣ እንደዚህ ማለት ነው። በነገራችን ላይ ዛሬም እንደዚህ ራሱ ሲያስብ ምናምን ነገር በቃ የፍቅር ጥያቄ ጠይቋት ወንድሜ ብላ ስጠረው ለምንድነው ወንድሜ የምትይኝ? ምናምን በት እነ የህትህ አደለሁ የህትህን እንዴት እንደዚህ ያፈቅራታለው ትላለ ምናምን እያለች ነበረ። በሀሳብ ደረጃ እሱ ሲያንሰላስ ነው ማለት ነው እና ያው ግን የተረዳችው ነገር አለ። ከሀሳቡ ተመልሶ የሆነ ፍዝዝ ብሎ ስለነበር ያው በጣም እሷም ትኩረት አድርጋበት ስለነበር፣ እኔ ግን እሷ እራሱ እሱን ነው የምትወደው ብዬ ነው የማስበው ማለት ነው። ያው አሁን ላይ ይሄን ያክል ፍላጎት ባይኖራትም የወደፊት እንትኗ ግን እሱን ይመስለኛል ማለት ነው። መቼም ከዲብና ከባርኮን ባርኮን ያሸንፋል የሚል ሀሳብ አለኝ። በእርግጥ ሄላም ይወዳታል፣ ያፈቅራታል። እንግዲህ ማን እንደሚወስዳት አብረን የምናይ ይሆናል ማለት ነው። ግን ደግሞ የፍቅር ነገሮች ፍቅር የምታደርጋቸው መጥፎ ስራዎች እነሱ እንዳለ መጋለጥ መቻል አለባቸው። አሊያም ደግሞ ወንድሟ ባርኮኒ መስማት መቻል አለበት የሚል ሀሳብ ነው የምሰጠው ማለት ነው። እና አሁን የአደይ እህት በጣም ጎበዝ ነች። በቃ የሆነውን ነገር ፊት ለፊት መናገር ትፈልጋለች ማለት ነው። አደይ ደግሞ እንደዛ አደለችም። ራሷ የተጎዳች ስለ ሰዎች በሰላም መሆን ምናምን እንዳይጣሉ ምናምን ነገር የምታደርገው ነገር ራሷን እየጎዳት እየተገኘ ነው ማለት ነው። እና ብቻ እንደዛ ነው ኤላ ከዚህ በኋላ ማለት ነው ኤላ። እንግዲህ ያው ተይዟል፣ ምን ይሆናል፣ እንዴት ይሆናል የሚለው እሱም ያሳስባል። ዲብ ከዚህ በኋላ ራሱ አደይ ጋ የሚደርስ ምናምን አይመስለኝም በነገራችን ላይ ማለት ነው ለምን በጣም ነው የተናገረችው። እሱም በጣም ደንግጧል። እነ ፍቅርም እነ ሊዲያም እንግዲህ በሌላ በኩል ነው ያሰቡት ከአደይ ጀምሮ ማለት ነው። እና ያው ባርኮኔ ደግሞ ለባል መልሳለሁ ምን ላንጣለሽ ብሎ ሲጠይቃት ምንም ነገር አልፈልግም አንተን ብቻ ነው የምፈልገው ብላለች ማለት ነው። ለየት ያለ መልስ ሰጥተዋለች። ከዛም ስታስብ ነበረ። ስለዚህ ፓርኮንና አደይ አንድ ላይ ይሆናሉ ማለት ነው። እና ውድ ቤተሰቦች የዛሬው ሀሳብ ይህንን ይመስላል ማለት ነው። እውነት ለመናገር ያው የፍቅር ክፋት ነው በጣም እያናደደኛለሁ።